እዚህ ቃል እግዚአብሔር ኃይልን ይጨምርልናል። አሜን። ጉልበታችን ይታደሳል። መንፈሳችን ይታደሳል። አሜን። አቅም ይጨምርልናል። ኃይል ይጨምርልናል። ክብር ለኢየሱስ ይሁን። አሜን። የመልእክት ርዕስ እነዚህ የሚል ነው። ኃይል የእግዚአብሔር ነው። ሃሌሉያ። የነገስታቶች አይደለም፣ የባለስልጣኖች አይደለም፣ የታላላቅ ሰዎች አይደለም። ኃይል የማን ነው? ይኸው ከአቅማችን በላይ የሆነውን ነገር ቀላል የሚያደርግ የእግዚአብሔር እጅ ነው የሚፈለገው። በቃሉ ውስጥ ክብር ለኢየሱስ ይሁን። መዝሙር 62 ቁጥር 11 ላይ ያለውን ቃል እናውጣና ጥቂት የእግዚአብሔርን ሐሳብ እንካፈላለን። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህንን ብቻ ሰማው፣ ኃይል የእግዚአብሔር ነው። ኃይል የማን ነው? የነገስታት አይደለም፣ የታላላቅ ሰዎች አይደለም፣ የጠቢባን አይደለም። ኃይል የማን ነው? የማዳን የማኖር የመግደል ኃይል የማን ነው? የእግዚአብሔር ነው። ሃሌሉያ። ይህንን መዝሙር የዘመረው ዳዊት ነው። ዳዊት መዝሙርን ስልሳ ሁለትን የዘመረበት ዋናው የመልእክቱ ሀሳብ ምንድን ነው ብላችሁ ከተመለከታችሁ፣ በህይወቱ ፈተና በገጠመው ሰዓት የዘመረው መዝሙር ነው። የገጠመውን ፈተና ምንድን ነው ካላችሁ፣ በገዛ ንግስናው ላይ የሳኦል ቤተሰቦች በተነሱበት ጊዜ በታላቅ ፍርሃትና ጭንቀት ማለትም፣ መከራ፣ ፈተና፣ ስደት በህይወቱ በመጣ የዘመረው መዝሙር እንደሆነ እንመለከታለን። እሚገርማችሁ በህይወታችን መከራ ሲመጣ፣ ፈተና ሲመጣ፣ ችግር ሲመጣ መጥቴው ምን እንዳለ እዚህ ክፍል ላይ ዳዊት ሲጽፍ እንመለከታለን። የእግዚአብሔር ህዝቦች ፈተና በበዛበት ህይወት ውስጥ እንዴት መኖር እንዳለባቸው፣ እንዴት መቆም እንዳለባቸው ወደ ህይወታቸው ቻሌንጅ ሲመጣ፣ መከራ ሲመጣ፣ ፈተና ሲመጣ እንዴት ማለት እንዳለባቸው ምክርም የሚሰጥ ሀሳብ ያለው እንደሆነ እንመለከታለን። ቁጥር ጀምሮ እስከ 12 ያሉት 12 ቁጥሮች ናቸው። በዋናነት እኔ እዚህ መልዕክት ላይ ስለማልቆይ በደንብ ስለመዝሙሩ መናገር አልፈልግም። መዝሙር 62ን በሶስት ከፍለን ልንረዳው ግድ ይለናል። የመጀመሪያው ከቁጥር 1 እስከ ቁጥር አራት ያሉት ክፍሎች ናቸው። እነኚህ አራት ክፍሎች ስለ እግዚአብሔር መጠጋ የሚናገሩ ክፍሎች ናቸው። ሁለተኛው ክፍል ከቁጥር አምስት እስከ 8 ባለው ክፍል ውስጥ ፈተና በህይወታችን በሚበዛበት ጊዜ የተለያየ ቻለንጆች ወደ ህይወታችን በሚመጣ ጊዜ የሚታደገን አምላክ እንዳለ መጽናት እንዳለብን መታመን እንዳለብን የሚናገር ሀሳብ አለ። ሶስተኛውና የመጨረሻው የመልእክቱ ሀሳብ እኔ በተለይ ዛሬ የምፈልገው ከቁጥር ዘጠኝ እስከ አስራ ሁለት ባለው ክፍል ላይ ኃይል የማ ብቻ ነው ይለናል። የእግዚአብሔር ብቻ ምንም ያህል ተቃውሞቻችን በዙሪያችን ቢበሱ ፈተና ቢበሳብን ችግር ቢበሳብን መከራ ቢበሳብን ማንኛውም ቻሌንጅ ወደ ህይወታችን ቢመጣ የምንታመንበትና የምንጠጋበት አንድ መጠጊያ አለን። እርሱም ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ ምን አለው ይለናል? ኃይል አለው። አሌሉያ! ክብር ለኢየሱስ ይሁን። ማንኛውም ፈተና ማንኛውም መከራ ወደ ህይወታችን ሲመጣ የኛ የነፍሳችን መጠጊያ ይላል መድኃኒት ይላል ክብር ብሎ ይላል። ማን ነው? እግዚአብሔር ነው። ኃይል ደግሞ የማን ነው? እግዚአብሔር ነው። ሃሌሉያ። እስቲ ለራሳቸው አወጁ። ኃይል እግዚአብሔር ነው በለ። ችግር፣ ፈተና፣ መከራ፣ ተቃውሞ ከጠላቶቻችን በሚነሳበት ጊዜ የዘላለም መጠጊያና ማረፊያ የሆነ ኃይለኛ አባት ከኛ ጋር አለ። እስቲ አሜን በሉ። ክብር ለኢየሱስ ይሆን። ይህንን ቁጥር አንድ ላይ ሲናገር እንደዚህ ብሎ ይናገራል። እሷን ብቻ እናንብባል። ቁጥር አንድ ላይ ነፍሴ ለእግዚአብሔር የምትገዛ አይደለችም ምን መድኃኒቴ ከማዘንድ ነው ከእርሱ ዘንድ ነው ሃሌሉያ መድኃኒቴ ከማዘንድ ነው ከእርሱ ዘንድ ነው እርሱ ማን ነው እርሱ ማን ነው እግዚአብሔር ነው ሃሌሉያ ኃይል ደግሞ የማን ነው ዛሬ የከበዳችሁ ነገር አለ በጣም የተጨነቃችሁበት ነገር አለ በጣም ግራ የጋባችሁ የፈራችሁት ነገር አለ እግዚአብሔር እንደዚህ ይላችኋል ኃይል የማን ነው ሃሌሉያ! ማሻገር የማን ነው? የእኔ ነው። መርዳት የማን ነው? የእኔ ነው። መጠጋ ማለን እኔ ነን። ሃሌሉያ! ሃሌሉያ! ስለዚህ በእግዚአብሔር ላይ መታመን እንዳለብን ይናገር ወገኖቼ ወይ። እስከምን ድረስ ነው አማኝ በእግዚአብሔር መታመን ያለበት? እስከምን ድረስ ነው እምነታችንን በእግዚአብሔር ላይ መጣል ያለብን? እስከምን ድረስ ነው ነፍሳችን በእግዚአብሔር ላይ መትረፍረፍ የምትጀምረው መታመን የምትችለው እስከ ምንድነው ብለህ ከተመለከትን የመጀመሪያው እዚህ ክፍላ የምንመለከተው ነፍሳችን እግዚአብሔርን እስከ ምን ድረስ ትታመናላችሁ ካላችሁ በመከራም ሆነ በስቃይ ውስጥ ስናልፍ የማይለወጥ አምላክ እግዚአብሔር አለ ብላ ትታመናለች። ሃሌሉያ የማይለወጥ ምን አለ። ክብር ለኢየሱስ ይሁን። ምን ሲገጥመን ፈተና እንደገና ምን ሲገጥመን መከራ ሲገጥመን፣ ሰ ሲገጥመን የምንታመነው ማን ነው? እግዚአብሔር ነው። ክብር ለኢየሱስ ይሁን። እግዚአብሔርን የምንታመነው ሲረዳን ብቻ አይደለም መልካም ሲያደርግልን ብቻ አይደለም። ፈተና ወደ ህይወታችን ሲመጣ ሰልፍ ወደ ህይወታችን ሲመጣ ብዙ ግራም ያጋቡ የከበዱ ነገሮች በህይወታችን ሲመጡ በማን እንታመናለን? በእግዚአብሔር እንታመናለን። ሃሌሉያ እግዚአብሔር መታመኛችን ነው። እግዚአብሔር መጠጊያችን ነው። ስለ እጆቻችሁን አንሱና እግዚአብሔር መታመኛ ይነው ባለ አሜን። ስለ ምን እንታመናለን ካላችሁ በመከራው ውስጥ አሜን። አንዳንድ ሰዎች በጣም የሚቀናባቸው ሰዎች አሉ። በምንም አይነት ሁኔታና በምንም አይነት ቻሌንጅ ውስጥ እንኳን ሆነው ልባቸው በእግዚአብሔር የጸና ሰዎችን ሳይ በጣም እቀናለሁ። የሚያስቀኑኝ ሰዎች እነዚህ አይነት ሰዎች ናቸው። በማንኛውም ማዕበልና ወጀብ የማይናወጡ ሰዎች፣ ስፍራቸውን የማይለቁ ሰዎች፣ ከአምላካቸው ጋር ያላቸውን ግንኙነት ከሱ ከሚቀበሉትና ከጎደለባቸው ነገር ጋር የማያገናኙ ሰዎች ጥርሴን ስጋዬን በጥርሴ ምን አደርጋለሁ እነግስ አለሁ እስከሚመልስልኝ ድረስ ምን የምን አድርጋለሁ ብጣጥ እዩ ስጋን በመኔ በጥርሴ እነክሳለሁ እስከሚመልስልኝ ድረስ እሱን፣ ምን አድርጋለሁ ብጠብቃለሁ። እንባቆምም ተናግሯል። ምዕራፍ ሁለት ቁጥር ሁለት እ ራይ ወደ ፍፃሜ ይመጣል። ራይ ወደ ተስፋ እስከሚመጣ ድረስ ይዘገያል። ነገር ግን ቢሆንም እኔ በአምባይ ላይ ሆኜ ምን አድርጓለሁ ብጠብቃለሁ ማለት ያቆም እንባቆም። ወገኖቹ፣ እግዚአብሔር በመከራው ውስጥም በሀዘኑ ውስጥም ቢሆን መታመኛችን ነው። ክብር ለኢየሱስ ይሁን። ስፍራ አንለቅም፣ አንሸበርም አንጨነቅም ባለን ነገር ጸንተን በአምላካችን ላይ ጸንተን እንቆማለን። ክብር ለየሱስ ሲሆ ይህ የመዝሙር መልእክት ዋናው ዳዊት ፈተና ገጥሞት ነው የዘመረው። በልግስናው ላይ የራሱ ወዳጆች ተነስተውበት ነበረ። ሰልፍ በሕይወት ውስጥ ነበረ። መከራ በሕይወት ውስጥ ነበረ። ኃይል ያላቸው ሰዎች ነው የተቃወሙት። ነገር ግን አንድ ነገር ይላል የኔ አቅም እግዚአብሔር ነው። ለምን ኃይሌ ማነው? መግደል የማነው? ማዳን ማን ነው መፈወስ የማ ስለዚህ ለምን በሰው ትታመናለህ? ስለምን በሁኔታ ትታመናለህ? ስለምን በምታልፍበት መከራ በሚያጋጥም ነገር ትናወጣለህ? አትናወጥ። ኢየሱስ ይባላል አጠገባችሁ ያለው ሰው አትናወጥ በሉ ሃሌሉያ። አትናወጥ እንተቁም። አምላክ እግዚአብሔር በሁኔታ ይበልጣል። ሃሌሉያ። ፊልጵስዩስ ምዕራፍ አራት ከቁጥር 12 እስከ 13 ስትመለከቱ ሐዋርያው ጳውሎስ እንደዚህ ይላል፣ መዋረድንም መብዛትንም መጥገብንም መከራንም መጉደልንም ምን አምርጌያለሁ ተምርሬያለሁ ካለ በኋላ ምንን፣ በሚሰጠኝ ኃይልን፣ በሚሰጠኝ በክርስቶስ ስንቱን እችላለሁ። ጮክ በሉና ስንቱን እችላለሁ። ምንን በሚሰጠኝ በማን ሄሎ ሄሎ ሄሎ ለ መብላትን ማውቃለሁ፣ መራብን ማውቃለሁ፣ ከፍታን ማውቃለሁ፣ ጉድለትን ማውቃለሁ። ነገር ግን አለ፣ ኃይልን በሚሰጠኝ በማን በክርስቶስ ስንቱን እችላለሁ? ሁሉን እችላለሁ። ሴቶቻቸውን አሱና፣ ኃይልን በሚሰጠኝ ሲናገር አንድ ምንበት ነገር አለ፣ የምስራች አለ፣ ኃይል እግዚአብሔር። አሜን። ማዳን እግዚአብሔር ነው። የነገስታቶች አይደለም፣ ዕውቀት ያላቸው ሰዎች አይደለም፣ ስልጣን ያላቸው ሰዎች ጋር አይደለም። ኃይል ማነው? የእግዚአብሔር ነው። አሜን አሜን። ሃሌሉያ። መገጠመው ፈተና እንደዚህ ብሎ ተናገረ። የኔ ኃይል ሰዎች አይደሉም፣ የኔ ኃይል ባለስልጣኖች አይደሉም፣ የኔ ኃይል ተቃዋሚዎቻችሁ አይደሉም። የኔ ኃይል ማነው? እግዚአብሔር ነው። ኢየሱስ ይባረክ። ሲመጣ መከራ ህይወታችሁ ላይ ሲመጣ ቻሌንጅ ህይወታችሁ ላይ ሲመጣ እግዚአብሔር ታመነው። ኃይልን የሚሰጣችሁ እግዚአብሔር የታመነ ሃሌሉያ። በክርስቶስ ስንቱን ይችላል። መድኃኒቴና ክብሬ በእግዚአብሔር ነው። የረዳቴ አምላክ ተስፋ ማን ነው? እግዚአብሔር ነው። በጣም የሚገርማችሁ እንደዚህ ላል። መድኃኒቴ ክብሬ፣ ረዳቴ፣ ተስፋዬ ማን ነው? እግዚአብሔር ነው። ለምን እሱ ምን አለው? ኃይል። ክብር ለኢየሱስ። ዛሬ ኃይል ያጠራችሁ ሰዎች ኃይል ትቀበላላችሁ። ዛሬ ኃይላችን ይታደሳል፣ እምነታችን በኢየሱስ ይጸናል። እምነትን የሚያጠና የእግዚአብሔር ኃይል ይገለጣል። ክብር ለኢየሱስ ይሁን። ኃጢአትን፣ ዓለምን፣ ሰይጣንን፣ ሥጋን የምንንቅበት ኃይል በኢየሱስ ይለቀቅ። ይሄ ኃይል እንዴት ይመጣል? ኃይል እንዴት ይገለጣል? ይሄን ኃይል እንዴት ነው ማግኘት የምንችለው ነው? ጳውሎስም ብሏል ኃይል የእግዚአብሔር ነው ብሏል። ዳዊትም ብሏል ኃይል የእግዚአብሔር ነው ብሏል። ይህንን ኃይል እንዴት ነው በህይወታችን የምናገኘው? ሁለት ነገሮች ብቻ እናገርና እንጸል ያለ፣ ክብር ለኢየሱስ ይሁን። ሀሌሉያ! የእግዚአብሔር ኃይል እንዴት ይገለጣል ወደ ህይወታችን? አሁን ያየ ነው የእግዚአብሔር ሰዎችን የረዳው ኃይል ወደ ሕይወታችን እንዴት ነው የሚገለጠው?